ፍቅር ያው ተፈጥሯዊ ያለ ነገር ነው። ማናቸውም ሰው የአዳም ዘር ልዩ ያፈቅራል። ፍቅር ደግሞ የእግዚአብሔር ስጦታ ነው። እውነት የታደለ ልብ ያፈቅራል። እንግዲህ ላይ እንዲ እንዲሆን ካልተሳሳት እሷ ምን ብላ ነው? መቼም ዳይሬክት እንቢ እምቢ አትልም። እርግጠኛ ነኝ። እኔ ከኔ ጋር ብትሆን ትምህርቷን ከለከላታለሁ። ከኔ ጋር ብትሆን እናቷን እንትን እንዳትላ ረጋታለሁ። እኔ ግራ ገባኝ ማለት ምክንያት አልተዋጠልኝ አልተዋጠልኝ እናቷ መርዳት ትፈልጋለች አንተም እናትን መርዳት ትፈልጋለች ማንም ወጣት ባይዘ እና ይሄ መማርም ትፈልጋለች መለወጥ ትፈልጋለች እንደዚህ ሆና ከአንተ ጋር የምታደርገው ፍቅር የወደፊት የጸና ፍቅር እኮ ነው የሚሆነው ነገር ግን በህይወት የመለወጥ ያ የህይወት መለወጥ ደግሞ ለአንተም መንገድ የሚከፍት በመሆኑ ነው። ወደፊት በፍቅር ስትጣመሩ ደግሞ የበለጠ መረዳዳቱን የሚጨምር የእናንተም ህይወት የተሻለ ህይወት ላይ ሊያደርስ የሚችል አላማ ስለሆነ እውነተኛ አፍቃሪ ከሆንክ አንተ የእሷን አላማ መረዳት አለብን። ሰላም ሰላም፣ እንዴት ናችሁ ቤተሰብ? እግዚአብሔር ይመስገን እኛ ደህና ነን አለን። ሁላችሁም ደህና ናችሁ ወይ? እንዴት ነው ሳምንታችሁስ እንዴት እያለፈ ነው እኔ ደህና ነኝ እግዚአብሔር ይመስገን ያው ከአስዬ ጋር አሁን ደግሞ ብቅ ብለናል አስዬ ሰላም በላቸው ቤተሰብ እንደምን አላችሁ ደህና ናችሁ ወይ ሰላም ናችሁ እንዴት ናችሁ ጤናችሁ እየበረታችሁ ነው ወይ ክራሞታችሁስ እንዴት ነው የተመቻችሁ እንግዲህ ዛሬ ከመዲ ጋር መተን ገብተናል እንግዲህ የሆነ ነገር ይዘንላችሁ እመጣለን ብዬ ገምታለን መልካም እንድትከታተሉን እንጠይቃለን አዎ ቤተሰብ እንግዲህ ያው አስዬ ዛሬ እንደዚህ ቪዲዮ አብረን ለመስራት የተነሳንበት ዋና ነገር አንተ ያው በከፊሉ ቪዲዮንም አይተካል በጣም ተጨንቃሃል አውቃለሁ። በአላዛር ጉዳይ መነጋገር ያለብን ነገር ካለ ብዬ ነው እና ያው እንደተጨነቅ አውቃለሁ። ግን ምን እንደሆነ ታውቃለህ አላዛር ያው ያለበትን ነገር በከፊሉም እኛ ያው በራሳችን በቤት የምንለው ነገር አለ፣ የምንቆጣው ዛሬ ግን ቤተሰብ እየጠበቀ ስላለ አንተ የቻልከውን ያህል እንድትመክረውን ብዬ ነው። ያው ባለፈው ቪዲዮ በሰራበት ባህሩ እንትን ሐይቅ ውስጥ ሁሉ ሊገባ ነበረ እንዳየሆ ቪዲዮውን እንደገና ከዛም በኋላም እኔም ለብቻ የምክረው ነበረ ሊሆንልኝ አልቻለም እና በቃ እስኪ አንተ የሆነ ነገር የራስህን እንድትለው ፈልጌ ነው። ምን ይመስላል ይሄ ልጅ? ምን እየሆነ ነው? ወዴትስ አዝማሚያ እየሄደ ነው? ጥሩ ነው መልዬ እንግዲህ በዚህ ጉዳይ አማክረህ ላማክረህ ፈልጋር ብሎ ጠርተሽ ሚቃቶች በጣም አመሰግን አግሩም። በእርግጥ እዚህ ስታይል ወጣቶች በጣም ብዙ ኢንተረስት አላቸው፣ ብዙ ፍላጎት አላቸው የሚያስቡት ነገር የዛን ያህል ነው እና ላዛርን ከመጀመሪያ ጀምሮ ከተለያዩ ነገሮች ውስጥ ስናወጣው፣ መንገድ ስናሳየው፣ ስንመክረው ያው እንደ ቆየን አቃልሁን ሰሞኑ የተፈጠረው ነገር አውቅ ያልሁን በዛም ጉዳይ ላይ ምን ትንሽ ተረብሽ ነው የሰነበትኩት። በጣም ሳስብ ነበር ምን ማድረግ ይችላል እንደ አባት ምን ማድረግ ያለብኝ በሚለው ላይ ሳስብ ከርሜ ያለሁኝ። አጋጣሚ ደግሞ አንቺ እንደዚህ አማከርሽኝ፣ ናስኪ ያልኝ ጠይቅልኝ፣ ምከርልኝ፣ መንገድ እናሳየው ማለት በጣም እግዚአብሔር ይስጥሽ፣ አመሰግናለሁ። ያው ከእናት የሚጠበቅ ይሄ ነው። እኔም ከአባት የሚጠበቀብኝ ድርሻ ወጣ ልሁም፣ ቤተሰብም እንደዚሁ። ደግሞ ይሄን ነገር አይቶ በኮሜንትም የሚመክሩ ምክሮች ይኖራሉ። እነዚህ ምክሮች እየመከር ነው ወደ ቀልቡ እንዲመለስ ደግሞ የበኩላችንን ጥረት ለማድረግ እኔ ፈልጋለሁ እና ለማገዝ አጠገቡ ለመሆን ለማነቃቃት ካለበት ሁኔታ ለማውጣት የበኩሌን የአባትን ቤተሻ መጠረቡ ያስባለሁ። ምን መሰለ አሁን አላዛር ትንሽ ካላቸው ቀረቤታ ያው እኛ መጀመሪያም ትንሱን ወደ እሱ ህይወት ስናመጣ ካለበት ዲፕሬሽን እንዲወጣ ስራም አብረው እንዲሰሩ፣ ደግሞ መልካም ስነ ምግባር ያላት በጣም ጨዋለች ናት እና እኔም ደስ ብሎኝ ነው ያገናኘቸው የወጣት ነገር ደግሞ ሄዶ ሄዶ ከእህትነት ከእህትነት ከጓደኝነትም አልፎ ዛሬ አላዛርጋ ወደ ፍቅር ተቀየረ። ይሄ ነገር የእነሱ ሪሌሽንሽፕ እንግዲህ ያው አይታል። ቪዲዮም ሲሰሩ በጣም በቃ ቅርብርብ ብለው ነው የሚሰሩትና እኛ በቃ በሚያደርጉት ነገር ሁሉ ደስተኛ ነበር ታውቃለህ አይደለም በጣም ደስተኛ ነበር እና የእሱ እንትን እንደዚህ ተቀይሮ ወደዚህ ተቀይሮ መምጣቱ ያልጠበኩት ነገር ነው የሆነው በቃ ማለት ግን አሁን ወጣቶች የፈለገ እንደዛ ሲቀራረቡ እኮ አንዱ ወገን ወደ ፍቅር ማዘንበሉ የማይቀር ነገር ነው አይደል የሚጠበቅ ነገር እና ያንን ነገር እሷ መቀበል ያልቻለችበት ምናልባት ደንግጣም ይሆናል ብዬ ስለማስብ እኔ ጊዜ ለመስጠት እኔ ለራሴ ማስበው ነገር ነው። በኋላ ጊዜ መስጣትና ታስብ ብዬ ነው ማስበውና፣ በቃ ለማንኛውም አንተ የአባትነትህን ግዴታ ለራስህ ህሊናህም እንዲያርፍ ምንድን ነው እሱ የሚለው ምንድን ነው እንደሚያደርጉ የሚለውን ነገር ለማወቅ አንተ ገብተን እናናገረውስ? ተኝቶ እኮ ድፍት ተብሎ ነው ያለው። ልክነሽ መዲ፣ በጣም ጥሩ ጠበቅ። በርግጣችኋል በሱ በኩል ያለው ሁኔታ ረክቷል። አሁን ጥሩ ቆንጆ ነው። ተስማምተዋል ረጅም ጊዜ ጥሩ ሰዎች ይሰራሉ ብለን ጠብቀን ነበረ። በመሃል ደግሞ ወጣትነት ስሜት ካሉንም አንድ ወገን ነገር እና ያ ደግሞ መጥፎ ነገር አይደለም። የሰው ልጅ ማፍቀር ያለ ነገር ነው። ተፈጥሯዊ ነው። በዛ እድሜ ክልል የደረሱ ሰዎች ቢፋቀሩ እርስ በእርስ በራሳቸው ቢተጫጩ ምንም ኃጢአት አይደለም። ያንን አስበን ነበር። የእሷ የነሱ መቀራረብም ደስ ብሎ ነው የነበረው ከዚያ አኳያ ነው። ነገር ግን ደግሞ ማየት ያለብን እኛም ደግሞ የእኛንን ልጅ ብቻ አይደለም ማየት ያለብን፣ እሷም ልጃችን ነች፣ እሷም ልጃችን ነች። ስለዚህ ምንድን ነው እሷ የገጠማት የሚለውን ነገር እሷን ቀርበን እሷ ያቀረበችውንም ሪዝን ምንድን ነው ብለን ቫሊዩ ሰተን አይተን ሰርተን በሱ ወገን ያለ ነገር አይተን፣ እሱንም ደሞ በዛ መልኩ ሊረዳው ይገባል። የሚረጋጋበትን መንገድ መወሰን ነው እንጂ እንዲህ የተኝቶ መቆዘሙና ማለቃቀሱ ወደ አልሆነ ነገር መሄዱ ትርጉም የለውም። ፍቅር ሲጀምር ከሁለት ወገን ሲሆን ነው። ምናልባት እሷ እየወደደችው ሌላ ነገር ይዟት ከሆነ ያ ነገር እልባት እንዲያገኝ ይሆናል። ካልሆነና ደግሞ ፍቅር ውስጥ ከሌለና ጀስ በቃ ጓደኛ ወንድ ማርጋ ወስዳውም ከሆነ ይሄ ምንም መደረግ አይችልም። ወደ የሚወሰንበት ነገር ላይ ያው ከኛ የሚጠበቀው መምከር ነው ያለብን። እሷን ደግሞ እኔ መጀመሪያን ፕሮሚስ ገብቼላታለ ማለት አላዛር ጋር ሳስተዋውቃት ልጄ በቃ ልጄ ነሽ ብዬ ነው ያስተዋወቅኳቸውና ዛሬም ነገ መቼም ቢሆን ልጅ ሆና ትቀጥላለች። በቃ ልጃችን ሆና ትቀጥላለች። መልካም ናት፣ ጥሩ ናት። መቼም ይሄ ደግሞ ህይወት ፍቅርም እኮ ከእግዚአብሔር ሲሰጥ ነው። ሁሉ ነገር እግዚአብሔር ሲመሰርተው ነው የሚሆነው። ስለዚህ እኔ ምንም ችግር የለም። ከኛ በኩል ችግር የለም። ይኸውልሽ ለማንኛውም ነገር መሰናክል አያጠፋም። ሁሉ ነገር አልጋ ባልጋ ነው ብሎ ማሰብ በጣም የተሳሳተ ነው። ነገሮችን የምንፈታበት መንገድ ደግሞ ኢሞሽናል ወይም ደግሞ ስሜታዊ በመሆን ብቻ የምንፈታው ነገር የለም። እነዚህ ነገሮች ያጋጥማቸሁ። እነኛን የምንፈታበት መንገድ ጥበብ በተሞላበት መልኩ መፍታት ያስፈልጋልና ወደ እሱ ሄደን እሱን እናናግረው።

ከሰሞኑ ብዙ ነገሮችን ስከታተል ቆይቻለሁ። በአንተ ዙሪያ አንድ የሰራውን ቪዲዮ ተመልክቻ ያለሁኝ ያን ቪዲዮ እንደተመለከት ወዲያውኑ ወደ አንተ መጥቼም ሪያክት አላደረኩኝም። ትንሽ በመስሪያ ቤት በጣም ስራ በዝቶብኝ ተወጣጥር የነበረ ነበረ። እስቲ ጊዜ ልስጠው ምናምን ብዬ ቆይቻለሁኝና ምን ሆኖ እንደዚ አይነት ቪዲዮ ለመስራት ሲያበቃ፣ ከዛ በኋላ ከሶስት ቀን ወዲህ ደግሞ ሙሉ ለሙሉ ኮምፕሊት ትክክል አይደለም ስሜት በጣም ተለውጧልና እስቲ ልጄ ነገር ኝ መቼም ከኔ የምስለብቀው ነገር የለም አቃዘሉ እንደማት እርግጠኛ ነኝ። እኔ አንዳችም ነገር የሚደበቅ ነገር የለም በመካከላችንና የሆንከውን ነገር በትክክለኛ ነገር ይወጣ ማወቅ ፈልጋለሁ። ያው አባቴ እኔ መጀመሪያ ይሁት ለና፣ ኖርማሊ እንደማንኛውም ሰው ከማን ጋር አወራ፣ የተለያዩ ነገሮችን አወራ ያው የሰው ልጅ አብሮ ይተዋወቃል። የምትተዋወቅበት መንገድ አይተዋወቅም። እሺ፣ ተዋወቅን ተዋደድን። ከዛ እኔ ደግሞ በቃ ነገሮች ወደ ፍቅር እየተቀየሩ መጡ። ከዛ በቃ ሳላስባ አፈቀርኳት። ያንን ደግሞ እንዳፈቀርኩ ለማረጋገጥ ምናምንም ያለውን ነገር እሷን ጠይቂያት ነበር። ሁኔታዎችን ያሳዩት፣ እኔ የሚሰማኝ ስሜት ሁሉ ነገር በቃ እንዳፈቀርኳት ነው እና ምን ላርግ ብዬ ስጠይቃት ንገራት ስትለኝ እሺ ብዬ ነገርኳት። በነገርኳት ሰዓት እሷ እኔን ልትቀበለኝ አልቻለችም እና በጣም ተሰማኝ። ማለት እኔ ያው እንደዚህ አዘንኩ ወይ ደግሞ እንደዚህ ሆንኩ ማለት ፈልጌ አይደለም። ግን ያው ይሄ ዓመት እንግዲህ የኔ አይደለም ማለት ከዛ ከዛ አንጻር እሷ ምን ቢሰጥለኝ ነበረኝ እና ያው ቆቼስ ያው ሴት ጥረዱኝ ያላችሁ ናንተ አፍቅረሽ ሰው ምን አይነት ስሜት እንደሚሰማች ታውቂያለች እና ከባድ ነው። እንደስ አይደለም፣ አክቹዋሊ በአንተ ደረጃ ሆኖ ሰው ሲያይ ፍቅር ያው ተፈጥሯዊ ነው፣ ያለ ነገር ነው። ማናቸውም ሰው የአዳም ዘር በድሜት ያፈቅራል። ፍቅር ደግሞ የእግዚአብሔር ስጦታ ነው፣ እውነት ነው። የታደለ ልብ ያፈቅራል። ጊዜ ያ ማለት ልብህ ንጹህ መሆኑ? ከሰው ጋር ጥሩ ግንኙነት እንዲኖር የወደፊት ያንተንም ህይወት የሚመራ ነገር በመሆኑ በእምነት ስላመንክ ነው። ፍቅር ልብ ክፍት የሆነው ማለት ነው። እንደዛ አይነት የአላማ ጽናት ባይኖር ኖሮ የሰው ልጅ ዝም ብሎ ተነስቶ አያፈቅርም። አንድ ሰው ሲያፈቅር ከበስተጀርባው አላማ አለ፣ ግብ አለው። ገባህ? ያንም ግብ አሳካለው ብሎ እግዚአብሔር የፈቀደለትን ደግሞ ማፍቀር ያለ ነገር ነው። ግን እኮ በማፍቀር ውስጥ ደግሞ በጣም ብዙ መሰናክሎች ያጋጥማሉ። በጣም ብዙ። ዳይሬክት አይደለም ያው አንድ ነገር ስለተደረገ ኢሚዲየት ደግሞ ፖዘቲቭ መልስ ይገኛል ማለት አይደለም። በፍቅር ውስጥ እጅግ በጣም ብዙ ጦርነት አለ። ያ ጦርነት የጭካኔ ጦርነት ወይ የመገዳደር ጦርነት ሳይሆን ፍቅርን ሊያጸኑ የሚችሉ ነገሮች መስተካከል ያለባቸው ነገሮች አሉ። ገባ። አንተ ያንተን ወገን ብቻ ነው የምታስበው። ጥያቄ ያቀረብክላት አካል ደግሞ የራሷ የሆነ ሪዝን አለ። እኔ እንጃ አንድ ወይም ካልተሳሳት እሷ ምን ብላ ነው? መቸም ዳይሬክት እምቢ እምቢ አትልም፣ እርግጠኛ ነኝ። ምክንያቱም አንድ የፍቅር ጥያቄ ሲቀርብላት ሀይ አይሆንም እምቢ አትልም። ምክንያቱም በጣም ብዙ ግራውንድ እንዳላችሁ ለዛ ነገር ለማፍቀር ብዙ ነገሮችን አሳልፋችኋል፣ አብዛችሁ ሰርታችኋል። ስለዚህ የሆነ ነገር ምክንያት፣ ያን ምክንያት ጠይቃሃታል ወይ ያንን ስናውቅ ብቻ ነው ወደ አንተ መልስ የምንመጣው እና ከዚህ ነገር ውስጥ ልናወጣ የምንችለው። ያንን የእሷን ወገን ካላወቅን እሷ የምታስበውን ነገር ዋጋ የሰጠችውን ቫሉ የሰጠችውን ሪዝን ካላወቅን አንተን ለመርዳት የምናደርገው ጥረቱ ይሰናከላል። ስለዚህ ምንድነው ያለች በግልጽነት ነገር እንዲያለች ብቻ አይደለም እሷ የምትለው እኔ ማለት ሰርቼ መለወጥ ነው የሚፈልገው፣ እናቴን የሆነ ቦታ ማድረስ ነው የሚፈልገው፣ እንዲሁም ደግሞ ትምህርቴን መማር ነው የሚፈልገው ምናምን ያለችው ይህም ምክንያት ሊሆን ይችላል። እንዲያውም አባቶ እኔ ከኔ ጋር ብትሆን የትምህርቷን ከለክላት አለው፣ ከኔ ጋር ብትሆን እናቷን እንዳትላረጋት አለው። እኔ ግራ ገባኝ። ማለት ሰጠች ምክንያት አልተዋጠልኝ። ሌላ ነገር ውስጥ አለ ይኖር። ቤቢዬ በጣም ጥሩ ነው። አሁን ትንሽ ልቤት ደስ ብሎታል። ለምን መሰለ? ቅድም እምቢ አለችኝ ስትል ማይንዴ ወደ ሌላ ቦታ ሄዶ ነበር። አሁን ግን ያቀረበችውን ሪዝን ስሰማ እሷ እንዳልጠላችህ በፍቅሮ፣ ታምንበታለች ግን በህይወቷ ደግሞ ያሰበችውን ነገር ማሳካት እንደምትፈልግ ያ ነገር ተሳክቶላት ማየት እንደምትፈልግ፣ ከዛ ወዲህ ውስጥ ደግሞ ፍቅር ብትገባ ያ ፍቅር የሚጸና ፍቅር እንደሆነ። ለምን አንድ ዓላማዋን ቢያንስ አሳክታለች። እናቷም መርዳት ትፈልጋለች፣ አንተም እናትን መርዳት ትፈልጋለች። ማንም ወጣት ባይዘ እና ይሄ መማርም ትፈልጋለች፣ መለወጥ ትፈልጋለች። እንደዚህ ሆና ከአንተ ጋር የምታደርገው ፍቅር የወደፊት የጸና ፍቅር ኮኖ ምንም ኔጌቲቭ ነገር አላየሁባትም። ምን ልጅቱ ያቀረበችው ሪዝን በጣም ጥሩ ሪዝን ነው። እኔ የሚቆጨኝ ሌላ ሪዝን ነው ነው በቃኝ በቃኝ አልፈልግም እኔ እንደዚያ በዚያን ነገር አላሰብኩም ምናምን ብላ ብትዘጋ ኖሮ ያ ትንሽ ያሳዝናል። ነገር ግን በህይወት የመለወጥ ያ የህይወት መለወጥ ደግሞ ለአንተም መንገድ የሚከፍት በመሆኑ ነው። ወደፊት በፍቅር ስትጣመሩ ደግሞ የበለጠ መረዳዳቱን የሚጨምር የእናንተ ሕይወት የተሻለ ህይወት ላይ ሊያደርስ የሚችል አላማ ስለሆነ እውነተኛ አፍቃሪ ከሆንክ አንተ የእሷን አላማ መረዳት አለ። እንደው እውነተኛ አፍቃሪ የሚለካው ገባ አፈቅራታለ የሚመላትን ልጅ አላማዋ እንዲሳካ ከጎኗ ሲሆን ሲረዳት ነው። አለበለዚያማ ከጎንሽ አልቆምም፣ በዚህ ጉዳይ ይሄ አይመለከተኝም፣ መለ ፍቅሬን ብቻ ነው ማስበው የምትል ከሆነ ለጊዜው ሆይ ሆይ ሊሆን ይችላል እንጂ አንድ ቀን ወደፊት እኔ በልጅነቴ እኮ አላማዬ ሳላሳካ አንተን ያሰናከልከኝ የሚል ነገር ይመጣል። ያኔ ደግሞ ህይወት ምስቅልቅሎች ነው። እኔ ልጅቱን ባይዘወ ይሄ እውነተኛ ሀሳቧ ይሄ ከሆነ በጣም አደንቃታለሁ። ምክንያቱም ሁለታችሁም ልጆች ናችሁ፣ አንተም ልጅ። ለፍቅር ገና ብዙ ጊዜ አላችሁ እኮ፣ በጣም ብዙ ጊዜ አላችሁ። በቆያችሁ ቁጥር ደግሞ ፍቅራችሁ እየጣፈጠ ከጎኗ በቆምክ ቁጥር ደግሞ ፍቅራችሁ ጎመራ የሚሄድ የሚያደርግ ነገር ነው። የአንተ ከጎኗ መቆም አላማዋን ለማሳካት የምትረዳት ነገር ካለ ገባ የእናንተን የፍቅር በፍቅር የመጣመር ጊዜን አንደኛ ያቀላጥፋል፣ ሁለተኛ የእሷም አላማ ይሳካል። በንጹህ ልብ ትፈቅርሃለች። ህይወቴን ሙሉ የሚረዳኝ እውነተኛ ጓደኛ እግዚአብሔር ነው ይሰጠኝ በቃ የሚል ሀሳብ ይኖራታል እንጂ አንተን ሊያስከፋ የሚችል ነገር አይደለም። አንተን የሚያስከፋው ኔጌቲቭ በሆነ መንገድ መታቀርባ ከሆነ ይሄ ያስከፋል። ለጊዜው ዲፕሬሽን ውስጥ ሊያስገባ ይችላል። ነገር ግን የዓላማ መሳካት ከሆነ የጊዜ ጉዳይ ከሆነ ምን ጊዜም ከጎና ነው መቆም ያለብን አይደለም፣ አንተ እኛም እሷ ልክ እንደወላጆቿ ከጎና ነው የምንቆመው። ያንን ዓላማ ለማሳካት ም ኮላችንን ጥረት ማድረግ አለብን። ስለዚህ እውነተኛ አፍቃሪ ከሆንክ ከጎና ቆም። የዛን ጊዜ ፍቅር እየጣፈጠ ይመጣል። በዚህ መልክ የተገነባ ፍቅር ደግሞ እንደ ወይን ጠጅ ነው። በቆየ ቁጥር ደግሞ እየጣፈጠ እየጣፈጠ እየጣፈጠ የሚሄድ ነገር ነውና እኔ ያንተ ሪዝን እንደዚህ በአጭር ጊዜ እምቢ አለችኝ ብሎ እንደዚህ አይነት እንት ውስጥ መግባት ትክክል አይደለም። ልጅቱ እግዚአብሔር ይስጣት እውነት በመናገሯ ሀሳቧን በመናገሯ እግዚአብሔር ይስጣት። አንዳንድ ሴቶች እኮ አላቅልህም አልገባኝም አልወቅም ብሎ እኮ ሌላ መንገድ ይፈልጋሉ። ግን በእውነት መናገሩ እሷ ደግሞ እንደውም ደስ ሊልህ ይገባል እውነት ነው ስለዚህ እውነተኛ አፍቃሪ ሁን እርዳት ሌላ የምረዳሽ ነገር ምንድን ነው ብለህ ጠይቃት ቅረባት ከጎኗ አሁን በቃ የዛን ጊዜ ጥሩ ነገር ያጋጥመዋልና ና ቤቢዬ ተው ያንተ መንገድ ልካ አይደለም እሺ አይደለም ግድ የለህም እውነቱን ነው የምነግርህ በቃ ትክክለኛ በዚህ መንገድ መቀጠል ማለት የበለጠ አንተ እንደገና ሌላ ችግር ውስጥ እየወደክ ነው የምትመጣው። ዋይን እሷ በጣም እውነተኛ ነች፣ ግልጽ ሆኖ የምትናገረችው አንተ ግን ይህን ነገር ዋጋ ሳትሰጠው በራስን ፍላጎት ብቻ መጠመድ ሁለት ወገኖችን አያቀራርበው። ስለዚህ ለእሷ ሪዝን ለእሷ ያቀረበች ለሀሳብ ተገዢ መሆን አለብህ ብዬ ነው የሚቀርበና ግድ የለህ አስብበት። ጥሩ በቃ ትክክል ነው ያለ በሱ መንገድ ትክክል ነው ትክክለኛ አይደለም። እንደዛም አድርገው አስብበት። ቅረባት እንጂ ውስጡ እኮ ምንም ኖረ አይደለም። ቀርበቅ ችግሯን በመካፈል ነገሮችን በመቅረፍ ወደፊት መሄድ። የእሷ ችግር ሲቀል ደግሞ የሚከለክላት ነገር የለም። ሪአክት አድርጋ እንግዲህ የመከርኩህ ምክር አላለን ታለስ አመትኝ አባዬ፣ እንደዚህ ነው አይደለም። ደግሞ ሌላ ነገር አለ የምትለው ደግሞ አውጣ፣ ከልብህ ይሄ ነገር ሲወጣ ነው የሚለቅህ። ይሄ ነገር አውጣ። እኔም አሁን ያልከው ነገር እኔ በእንደዚህ አለማ ሀሳብ ቦታ ካለ እኔ ኖርማል አይሆንም ስትል ወደ ስሜት አያደርገኝ በቃ ሳፈቅር የመጀመሪያ ነው ከዚህ ቀደም ያፈከርኩትም ሲሆ እና በጣም ማለት ከባድ ነው ስሚ እና እንደዚህ የፍቅር ጥያቄ ጠየቁት ሰውም የለም። ያ ነገር ሲፈጠር በጣም የደበረኝ እና በዛ የተናደርኩት እና ወዲያው ስሜት ይ ፍቅር ውጣ ውረድ አለው ዳገት ቁልቁለት አለው የምንለው እዚህ ነው። ሁሉ ነገር ዳይሬክት አይደለም። አንድ ጊዜ ትከፋለህ፣ አንድ ጊዜ ደስ ትላለህ፣ አንድ ጊዜ ይሳካልሃል፣ አንድ ጊዜ አይሳካልህም። ገባህ? እነዚህ ነገሮች እንዳሉ ደግሞ መቀበል እነዚህ አይነት ሀቆችን እውነታዎችን መቀበል ደግሞ በጣም ወሳኝ ነገር። ቻሌንጅ ምንጊዜ የሚጠፋ ነገር አይደለም። በቃ ሁሉ ነገር ሁሉ ጊዜ አልጋ በአልጋ ነው ብለህ አትገምት። ቻሌንጅ በመጣ ቁጥር ደግሞ መልካም እድሎች ውስጥ አሉ። እነዚህ መልካም እድሎች ምንድን ነው ምንድናቸው ስትል ደግሞ ልጅቱን ቀርባት፣ የዛን ጊዜ ታገኛቸዋለን መልካም እድሎቹን። የዛን ጊዜ ልጅቱን ስትቀርቡ የምታገኘው አንደኛ ከዚህ አይነት ነገር ውስጥ ትወጣለ። አሁን እኮ እዚህ ውስጥ ያለው እኮ እኔ በቃ አይወጣልኝም እንደ ፍቅር ምናምን በአንድ ጥያቄ እንደዚህ አይነት ነገር ስሜት ውስጥ ራስን ዝቅ የሚያደርግ ስሜት ውስጥ መግባት እጅግ በጣም አደገኛ በሽታ ነው። ምንም በማንነትህ ማንም አይደራደርብህ። ነገር ግን ለሰዎች የሚያቀርቡት ሪዝን ደግሞ መገዛት ፍቅርን የበለጠ ያጣፍጣል። ስለዚህ አሁን በቃ ውጣ፣ ልጅቱ ጋ ቅረብ፣ ሰላም በላት፣ አግዛት፣ ምን ልርዳሽ በላት። በቃ ያኔ ሁሉ ነገሮች ይስተካከሉልሃል። ይሄ የኔ አባትነት ምክር ነው። እሺ እግዚአብሔር ይስጥህ። ምክሬን ስለሰማህ በጣም አመሰግናለሁ። ሁለተኛ በእንደዚህ አይነት መልኩ እንደማላየህ እርግጠኛ ነውልነካሴ የተባረኩና ትክክለኛ ምክር ነው የሰጠኸው፣ እግዚአብሔር ይባርክ። እና ቤተሰብ በዚህ መልኩ አስዬ አላዛርን ሲመክረው ቆይተዋል። በምክሩ ደግሞ እኔም ረክቻለሁ። አላዛርም ያው የተቀበለ ይመስለኛል። እግዚአብሔር ይመስገን። አንዳንዴ ከመሀል እንደዚህ ትልቅ ሰው ሲኖር በጣም ጥሩ ነው። እግዚአብሔር ይመስገን፣ ስሙ ይባረክ።